በስተመጨረሻም ነገሮቹ ተሳክቶላታል። በተሳካላትም ሰዓት እንግዲህ እጅግ በጣም ነበር ደስ ያላት። አሁን ላይ ከአንዱ መስመር ላይ ገብቻለሁ፣ ሌላው ደግሞ ቀስ በቀስ ይሳካልኛል በማለት እንግዲህ ስትናገር ነበር። ያው ቃሊድን እንግዲህ አጥምደዋለች እሱንም ደግሞ ምክንያቱም ቃሌብ ለመፋታት ፍላጎት ነበረው። እሷም ቢሆን እሽ፣ በቃ ከኔ ጋር ለመፋታት ፍላጎት ካለ ብር እንድሰጠኝ እፈልጋለሁ። ሲቀጥል ደግሞ ሁለተኛው አብረን ደስ የሚል የመጨረሻ ጊዜ የምናሳልፍ ይሆናለት ትውስታ ያክል በማለት በዚህ ተደራድረዋለች። ያው ቃሌብም እሽ ብሏል ማለት ነው። የአባቱ ሁኔታ ከአባቱ ጋር አሁን ላይ እጅግ በጣም እየተግባቡ አይደለም ማለት ነው። በዚያ ምክንያት ስለተበሳጨ ያለች ነገሮች በሙሉ ከማድረግ ወደ ኋላ አላለም። ሲቀጥል ደግሞ ትሁትም አሁን ላይ ማድረግ ያለብህ ከእሷ ጋር መደራደር ነው። እሷ እንደው ዝም ብላ አትወጣም፣ ከወጣችም ደግሞ የሆነ ነገር ልታደርግ ትችላለች። ስለዚህ ብትደራደራት ይሻላል ባለችው እንግዲህ ትሁትን በነገረችው ነገሮች በሙሉ አሁን ላይ ቃሌብ ወደ ውሳኔ ገብቷል ማለት ነው። ዳኒ አሁን ላይ እንግዲህ ያው ቴናም እንደፈለክ መሆን ትችላለህ። ከዚህ በኋላ ከኔና አንተ ጋር ምንም አይነት ነገር እንትን ላይ ኖር ይችላል። ስለዚህ በፈለከው መስመር መሄድ ትችላለህ። እኔ እስካሁን አይቸዋለሁ። ባዶ እጄን እንደሆነ ከዚህ ቤት አልወጣም። ያንተ ጋር መቀጠል የምችለው አንድና አንድ ብር ሲኖር ነው። ስለዚህ ያለ ብር ደግሞ ምንም አይነት ህይወት እንደማንጀምር ነው የተረዳሁት። ስለዚህ የፈለግከውን ነገር ከዛሬ ጀምሮ ማድረግ መሄድም ትችላለ። በማለት እንግዲህ ያው ዳኒን አሰናብተዋለች ማለት ይቻላል ማለት ነው። እኔኮ ዳኒ ነኝ። እንዴት እንደዚህ ትናገሪያለሽ? እንዴት ነው እንደዚህ የምትዩ? በማለት አቃለሁኝ አስብበት ነው የተናገርኩት። በቃ እኔ ሁሉ ነገር አይቼዋለሁ። ስለዚህ ያለ ብር ደግሞ ምንም ነገር ማድረግ እንደማልችል ነው የተረደሁት በማለት ወስና ነግረዋለች ማለት ነው። ዳኔም ዳኔ እጅግ በጣም ነበር እየተበሳጨው ነገሮቹን በሙሉ ማለት ነው። እንዴት እንደዚህ ልትል ቻለች? ደግሞ አሁን ላይ ቴና እጅግ በጣም ከጸባዩ ጀምራ ተቀይራለች ማለት ነው። ምክንያቱም በብዙ ነገሮች ተቀይራለች። ይህ ብን ትውት ራሱ የሆነ ነገር ስትላት እሽሽ ማለት ጀምራለች ማለት ነው። ቃሌብም የሆነ ነገር ሲጠይቃት እሽ ማለት ጀምራለች እና ለትሁት ራሱ ዳኒ ሲያስጠነቅቃት ነበር። ምን እንዳሰበች አላቅም፣ ሁሉን ነገር እሽሽ ማለት ጀምራለች። የሆነ ነገር ያልሆነ ነገር ብታስብ ወይንም ደግሞ ብታቅድ ነው ይሄን ነገር ያሰበችው። ለማንኛውም ትሁት ተጠንቀቂያት በማለት እንግዲህ ዳኒ ትሁት እንድትጠነቅቃት ለትሁት ነግሯታል ማለት ነው። እንዲሁም ደግሞ ቃሊብም እንደዚው ማለት ነው። እንዴት ከሱ ጋር ልትቀየርበት ትችላለች? እኛስ እሺ ይሁን ግን ከዳኒ ላይ እንዴት ልትቀየርበት ትችላለች? በቃ ቃሌ አንተ ነገሮችን ቶሎ ብለን ለመጨረስ ሞክር ብለዋለች። ትሁት ማለት ነው ትሁትም ባለችው መሰረት ቃሌብም ያለውን ነገር ተሎ ለመጨረስ ወስኗል። አባት ሽማግሌው እጅግ በጣም እንግዲህ ቃሌብን ተናዶበታል። ምክንያቱም ነገሮችን በሙሉ አንተ እያበላሸህ ነው የምትሄደው በማለት በተለይ ደግሞ ዳኒ በመስማቱ ቃሌብ እጅግ በጣም ደስ ብሎታል። በነገራችን ላይ ቃሌብ ደስ ያለው ነገር ምንድን ነው? ምክንያቱም ዳኒ እንደዚህ ከሰማ ያ ማለት ቲናና እንዲሁም ደግሞ ዳኒ እህትና ወንድም መሆናቸውን ቃሌብና እንዲሁም ደግሞ ሽማግሌው ካወቁ በእርግጠኝነት እዚህ ቤት ይወጣል ብሎ ስላሰበ ነው። እና ዳኒ አወቀ አላወቀ፣ ከዚህ በኋላ ሁለታቸውም አወቁ አላወቀ፣ ምንም የሚያስጨንቀን ነገር የለም። ሲቀጥል ደግሞ እንኳንም አወቁ፣ ስለዚህ ቀጥታ ከዚህ ቤት ይወጡልናል በማለት እንግዲህ ቃሉ ተናግረው ነበረ። በዚህ ንግግሩ ነበር ሽማግሌው እየተናደደበት ማለት ነው። አንተ ሲጀመር መቼም አታስብልኝም ለኔ። ከዚህ በፊት እኮ እኔን የተበደልኩት አንተ አይደለም የተበደልከኝ። ከብዙ ነገሮች እኮ እያወጣችኝ ትሁት ነች። አንተማ ትሁትን ለማባረር ከቲና ጋር ስትስማማ ነበረ። አንተ ያን ጊዜ እንኳን አይኖቼ በንባ ሞልቶ ራሱ ከአይኖቼ መረዳት አልቻልክም። እሷ ግን ከብዙ ነገሮች ባጠብቀኝ ምን ይውጠኝ ነበረ። አንተ ግን ምንም ነገር አሰማም በማለት አሁንም ደግሞ ነገሮችን ጥፋቶችን የባሰ እያጠፋ እያጠፋ እንዳለ ማለት ነው። ዳኒን እንግዲህ ደግሞ ደጋግሞ ሽማግሌው ተረድቶታል። ግን ደግሞ ግራ ስለገባው ነው። በነገራችን ላይ እኔ በቃሌብም አልፈርድም። ምክንያቱም በነሱ ጉዳይ ከአባቴ ጋር እንደዚህ የሚጨቃጨቅ ከሆነ እንደዚህ ድብብቆች የሚሆን ከሆነ በቃ ቢወጡልንና እኛ የሰላም ህይወት ብንኖር የሚል ሀሳብ ነበር። ሽማግሌው ደግሞ አላማው ፍላጎቱ በጣም ብዙ ነበረ ማለት ነው። ምክንያቱም እነሱ በራሳቸው ስራ አፍረው ሆነ ወይንም ደግሞ ካሉ በስህተት ተምረው እንዲወጡ ነበር የሚፈልገው። እነሱ እንዲሰሙ ሳይሆን ራሳቸው ቃሊብ ወይንም ደግሞ ሽማግሌው እነሱ ነግረዋቸው እንዲያውቁ ነበር የፈለገው ማለት ነው እና ነገሮቹ ሁሉ በፈለገበት መልኩ ስላልሄደ ሽማግሌው እጅግ በጣም ነበር እየከፈው ማለት ነው። ማድረግ ያለብን ነገሮች ማድረግ ትችላላችሁ፣ የራሳቸው ጉዳይ በማለት ከዚህ ቤት እነሱን ብቻ አይደለም አንተንም ገና አስወጣሃለሁ በማለት እንግዲህ ቃሌ ባባ ሲናገረው ነበር። አባዬ እኔ እኮ ልጅህ ነኝ፣ ለምንስ እንደዚያ ትላለህ? ምንም ብትሆን ነገሮችን እያበላሸው ነው ያለው፣ ለምንድን ነው እረጋ አትለው ለምንድን ነው የማታስተውለው? እያለ ተናግሮታል። ብቻ ማለት ነው አሁን ላይ እንግዲህ ቲና ብር እንደፈለገች እሱን ለመፍታት ብር እንደፈለገች፣ እንዲሁም ደግሞ የአንድ ቀን የራት ምሽት እንዲኖራት እንደፈለገች በዚህ ነገር ተደራድረዋለች ማለት ነው። የብሩ ጉዳይስ ይሆን ችግር የለውም ግን ደግሞ አንተ ራት ከእሷ ጋር በላ አልበላ ምን አስፈላጊነት አለው? በማለት ስለዚህ ጉዳይም ማለት ነው ሽማግሌው ይህ ሌላ ነገር መዘዝዞ ይመጣልና አስበህበታል ወይ በማለት ጠይቆት ነበረ። በነገራችን ላይ ትሁትም ብላለች ይህ ነገር ማለት ነው ያው ቃሌብ፣ በነገራችን ላይ በጣም የዋሃ የዋህ ነገር ነው ማለት ነው። ሲቀጥል ትሁትም ሌላ መዘዝዞብህ እንዳይመጣ ቃሌብ ተጠንቀቅ በማለት ጠይቀዋለች። ማለት ቃሌብ የፈጣጣነቱ አሁን ላይ እንግዲህ እና እንዲሁም ሽማግሌው ያው ቲናና ዳኒ እህትና ወንድም እንደሆኑ ከዛ ቤት እንግዲህ ለመቀጠል ወስኗል ማለት ነው። ባላወቀ ለማስመሰል እሱ ሰምቶ እንዳልሰማ በመሆን እዛ ቤት ለመኖር አሁንም ቀጥሏል። እስካሁንም አለፍች ኤደንን በዚህ ምክንያት እንደዚሁ ከኔ ርቃኝ እኔ ዝም ብዬ ከዚህ ቤት አልወጣም። ትሁት ለምንድን ነው እስከዛሬ ያልነገርሽኝ? እኔ እኮ ደግሜ ደጋግሜ ነግሬህ ነበረ። ሁሉ ነገር ቀርቶ ብህ ኢቭን ራሱ ኤደንን ብታተርፍ በጣም አሪፍ ነበር። ግን ደሞ እንተ አሰማም በጣም ፈጣጣ ነህ። እንደዚህ እያወቁ እንኳን አርፈ ለመቀመጥ ትወስናለህ። ምንም ማድረግ ነገር አልችልም። ስለዚህ አማራጭ እስከሌለኝ ድረስ አሁንም መቀመጥ ያለው የሚለውን ነገር ነው የወሰደው ማለት ነው። በነገራችን ላይ በጣም ፈጣጣነቱ ማለት ነው። እንዴት እንደዚህ ሆኖ ከነሱ ፊት ራሱ መቀመጥ እንደቻለ ሊገባኝ አልቻልም ማለት ነው። ሌላው እንግዲህ ቲና ቲና ዳኒን ዋሽተዋለች ማለት ነው። ምክንያቱም ቃሌብ ብሩን ሰጥቷታል። እሷ ግን ለዳኒ ብሩን አልሰጠኝም ብላ ነግረዋለች ማለት ነው። ይህ ማለት እንግዲህ ስለ ዳኔ ከጀርባው የሆነ ነገር አውቃለች ወይንም ደግሞ አጥንታለች ማለት ነው። እሱን እሱ እንደማይፈልጋት ከእሷ ብር እንደሚፈልግ ብቻ የተረዳችው ነገር አለ ብዬ ነው ያሰብኩት ማለት ነው። ምክንያቱም ስለ ብሩ ጉዳይ ምንም ነገር አልነገረችውም። እራሷ ብቻዋን ነው ደስታዋን ስታሳልፍ። ምን ተገኝቶ ነው፣ ምን ደስታ ተገኝቶ ነው አንቺ አሁን ላይ እንደዚህ የምትደሰችው የምትጠጭው ብሎ ጠይቋት ነበር። ምንም ነገር አይገኝም። ብር ጠይቂው እያለ ደግሞ ደጋግሞ ሲናገራት ነበር። ብር ደግሞ አይሰጠኝም ስለማይሰጠኝ ነው በቃ አይሰጠኝም ብላለች ማለት ነው። ስለዚህ እንደሰጣትም አልነገረችውም በራሷ መንገድ። እሺ ነገሮችን ከዚህ በፊት እንወስናቸው በቃ ማድረግ ያለብንን የመጨረሻ እድላችን እንጠቀም። ያልሽውን ነገር እስኪ ምንድን ነው አውሪኝ። እስኪ እንነጋገር በቃ እንግባባ ነገሮችን እንመካከር። ለምንድን ነው የማትነግርኝ? እኔም ለማገዝ አሁን ላይ ዝግጁ ላይ ነኝ በማለት እንግዲህ ዳኔ ቀርቧታል ማለት ነው። እሷ ደግሞ ምንም ነገር አልፈልግም እስከዛሬ የመከልከኝን ነገሮች በሙሉ እየመነዘር መጠቀም እችላለሁ። ሲቀጥል ደግሞ አሁን ያቀድኩት ሀሳብና የፈለኩት ነገር ደግሞ የግድ ሰው አያስፈልገኝም ብቼን ማድረግ እፈልጋለሁ በማለት እንግዲህ ተናግራለች። ዳኒ እጅግ በጣም ግራ ገብቶታል። የልጅቷ መቀየር ማለት ነው፣ የቲና መቀየር ምናምን ነገር በጣም ግራ ገብቶታል። እንግዲህ ቲና በስተመጨረሻ ያሰበችው ነገር ያው ዳኒን ሙሉ በሙሉ ትታ አሁን ላይ ወደ ቃሌብ ተመልሳለች ማለት ነው። ቃሌብን እንግዲህ በደካማ ጎኑ መታለች። እሱ ምንድን ነው እንግዲህ ቃሌብ ጋር አብራ ጊዜ አሳልፏ ከእሱ ጋር ማርገዝ ነው እየፈለገችው ማለት ነው። ስለዚህ ከእሱ ጋር ከቃሊብ ጋር አረገዘች ማለት። ከበፊት ጀምሮ ቃሊብ ልጅ በጣም ይፈልግ ነበረ። ስለዚህ እሷ ደግሞ በፊት እምቢ ብለው ነበር ማለት ነው። ያ ማለት ዳኒን ስለምትወደው ስለምታፈቅረው ከዳኒ ጋር ለመሆን ስለፈለገች ማለት ነው እና አዳኔ እንደማያዋጣትና እንደማይሆኗት ካወቀች በኋላ አሁን ላይ ደግሞ ወደ ቃሊብ መታለች፣ ወይንም ደግሞ ከዚያ ቤት እንደማትባረር አሊያም ደግሞ ቃሊብን የምታስርበት ነገር እንዳማራጭ የወሰደችው በእርግጠኝነት ያው ቃሊብን መድኃኒት ልሰጠው ነው ወይም ደግሞ ልትገለው ነው ምናምን፣ አትገለውም። ያው ከእሱ ጋር ጊዜ ታሳልፍያለች፣ ከዛም ታረግዛለች፣ እና በዚያም ምክንያት ነው የምትይዘው ወይም ደግሞ የምታስረው ብዬ እያሰቦት ማለት ነው። እሱ ከዚህ በፊትም እርጉዝ ከሆነች አባዬ እንዴት አድርገን እሷን እናባራታለን? የልጅ እናት እኮ ልትሆን ትችላለች እያለ ሲናገር ነበረ። ስለዚህ ቃሊ በጣም ልጅ እንደሚፈልግ እና እንዲሁም ደግሞ ለአባቱ ልጅ ወልዶ ማሳየት እንደሚፈልግ ውስጡን ስለምታውቀው በደካማ ጎኑ አሁን መታለች ማለት ነው። ይህ ነገር ይሳካላታል ወይንስ አይሳካም? ይብን ራሱ የቃሌብ ልጅ ራሱ ብታረግዝ ወይንም ደግሞ ብትይስ፣ ሽማግሌው ሲተዋታል ወይንስ ደግሞ አይተዋትም? በነገራችን ላይ በፊትም ሽማግሌው በፍጹም ብሏል ማለት ነው። ምክንያቱም እሷ ያንተ ልጅ እዛ በሆዷ ቢሆንም፣ ልጇን ማሳደግ እንችላለን፣ ችግር የለውም፣ ልጃችን ነው። ግን ደግሞ እሷን በፍጹም አታገባትም። እንደዚህ አይነት ሴት ለአንተ ሚስት ልት አትችልም በፍጹም በማለት ደግሞ ደጋግሞ እንግዲህ ቃሊብን ተናግሮታል ማለት ነው። ቃሊብ ግን ያው አባቱ የሚለውን አንዳንድ ነገሮችን እየሰማ አይደለም ማለት ነው። ስለዚህ በዚህ መንገድ እንግዲህ እጅግ በጣም ሌላ ስህተት ውስጥ ነው እያሰራችው ያለችው ማለት ነው እና በተደጋጋሚ ሌላ ሲያጠፋ ሽማግሌው እጅግ በጣም እንግዲህ ቃልብን እየተናደደበት እየተበሳጨበት ነው። እኔ እንዳንተ ያለ ልጅ አላሳደግኩም። አንተ በጣም ቂል እየሆንክ ነው። ለምንድነው ሰፋር ጋር የማታስበው? ለምንድነው ወደ ራስህ የማትመለሰው? እያለ ደግሞ ደጋግሞ ሲወቅሰው ነበረ። አሁንም እንግዲህ ከጥፋት ላይ ጥፋት እያመጣበት ነው ያለው ለሽማግሌው በነገራችን ላይ ያ ቲና ብትቀጥልና እንዲሁም ደግሞ ከቃሌብ ጋር ይብን ሆና ራሱ ህይወቷን ብትቀጥል ለሽማግሌው እጅግ በጣም አደጋ ነው የሚሆነው ማለት ነው። እሷ ከጥፋቷም ከስህተቷም አትማርም። ሁልጊዜ ተንኮል ነው ተንኮል ከመስራትና ራሷን ብቻ ራሷን ብቻ ነው የምትወደው ማለት ነው። እና ከዚያ ባህሪዋ የምትቀየር አይመስለኝም። እንግዲህ ቲና መጨረሻ እንግዲህ ዳኒ ነው አጨብጭቦ የሚቀረው ማለት ነው። እሷ እንግዲህ በዚህ መልኩ እየተፍጨረጨረች ትገኛለች። እንግዲህ ቀጣይን አብረን የምናይ ይሆናል። ውዴ ቻናል የተከታታዮቼ ቤተሰቦቼ በያላችሁ በሰላማችሁ ይብዛሉ። ለቤቴ አዲስ የሆናችሁ የደውል ምልክቱን በመጫን ቤተሰብ የሆኑ ነባር ቤተሰቦችም ስለምታበረታቱኝ እጅግ በጣም አመሰግናለሁ። መልካም ጊዜ ተመኘውላችሁ።